የምሽት የእግር ቁርጥማትን የሚከላከሉ የሚያስታግሱ ዘጠኝ ምግቦች የእግር ቁርጥማትን ለማጥፋት ትኩረት መስጠት ያለባችሁ መድኃኒቶች ላይ ሳይሆን የምትመገቧቸው ነገሮች ላይ ነው አሁን በፍቅር የምነግራችሁ ምግቦች ቀለል ያሉ ተመራጭና ሳቢ በተፈጥሮ የእግር ጡንቻችሁን የሚያረጋጉ ሰላም የሚሰጡ የደም ዝውውርን የሚያፋጥኑና ከቁርጥማት ነጻ የሆነ እንቅልፍ የሚሰጧችሁን እንዲሁም ጠንካራ ጤናማ ተንቀሳቃሽ እግር የሚሰጧችሁን ወሳኝ ምግቦች ነው የተወሰኑትን በስም የምታውቋቸው በአካባቢያቸው የሚገኙ ሲሆኑ ሌሎችና የመጨረሻዎች ግን ያስደምሟችኋል። ማንኛውም የእግር ችግር የነርቭና የሰውነት ቁርጥማት ችግሮች ካሉባችሁ ይህ ቪዲዮ ለእናንተ ነው። አዲሱን የኒውትሪሽን ጋይድና ይህን ቪዲዮ በደንብ ለመረዳት ቪዲዮን ጨርሱት። ላይክ፣ ሰብስክራይብ ይደረግ። እስኪ መጀመሪያ የኮኮናት ውሃን እንየው። የኮኮናት ውሃ የተፈጥሮ የስፖርተኞች መጠጥ በመባል ይታወቃል። እውነትም ነው። ጥሩ ምክንያትም አለው። ይህ ውሃ በተፈጥሮ በኤሌክትሮላይቶች የተሞላ ነው። እንደ ፖታሲየም፣ ማግኔዚየም፣ ሶዲየም፣ ካልሲየም ያሉ ማለት ነው። ሁሉም የተጠቀሱት ኤሌክትሮላይቶች ለተስተካከለ የጡንቻ እንቅስቃሴ ወይም መስል ኮንትራክሽን እና ሃይድሬሽን ለእርጥበት ወይም ፈሳሽ እንዲኖር የማስቻል አቅም የታደሉ ናቸው። የኮኮናት ውሃ መከላከል ብቻ ሳይሆን በተለይ በድርቀት ዲሃይድሬሽን፣ በዝቅተኛ የሚነራል መጠን እና በመድኃኒቶች የጎንዮች ችግሮች ምክንያት ለተፈጠረ የእግር ቁርጥማት ለማስታገስ ለመፈወስ ይረዳሉም። ለሰውነታችን ፈሳሽን ከመለገስ አንጻር ኖርማል ውሃን፣ የኮኮናት ውሃን እና የስፖርተኞች መጠጥን ስናወዳድር ኖርማል ውሃ ሃይድሬሽንን ወይም ፈሳሽን ለመስጠት ይጠቅማል። ነገር ግን ለጡንቻ ተግባር የሚደግፉት ኤሌክትሮላይቶች ይጎሉታል። የሚሸጡ የስፖርተኞች መጠጦች ደግሞ ስኳር፣ ማጣፈጫዎች ከፍተኛውን የሶዲየም መጠን ስለሚጨምርባቸው በተለይ በእድሜ የለገፉ ሰዎችና ከፍተኛ የደም ግፊት ላለባቸው ሰዎች ጥሩ ላይሆኑ ይችላሉ። የኮኮናት ውሃ ግን ንጹህ፣ ዝቅተኛ የስኳር መጠን አማራጭ፣ ለሰውነታችን ፈሳሽን የሚለግስ የተፈጥሮ ማዕድናትን የሚያድስ መጠጥ ነው። የኮኮናት ውሃ ፖታሲየም፣ ቁርጥማትን የሚያስታግስ ማዕድን ነው። አንድ ብርጭቆ የኮኮናት ውሃ ብንወስድ ወደ 600 ሚሊግራም ፖታሲየምን ይለግሰናል። የኮኮናት ውሃ ማግኒዚየም፣ ካልሲየም፣ ሶዲየም የተመጣጠነ ማዕድን መጠን እንዲኖር በማድረግ የእግር ቁርጥማትን ይከላከላሉ። የኮኮናት ውሃ መድኃኒቶች የሚፈጥሩትን በተለይ ደግሞ የሚያሸኑ መድኃኒቶች ወይም ዳይሮቲክስ የሚፈጥሩትን ቁርጥማት ለማስታገስ ይረዳል። ለከፍተኛ ግፊትና ለልብ ችግሮች የሚወሰዱ መድኃኒቶችን የሚያሸኑ መድኃኒቶችን የሚወስዱ ሰዎች የኤሌክትሮላይት ማነስ አብስቶ ያጋጥማቸዋል። በተለይ ለተደጋጋሚ የቁርጥማት መፈጠር ምክንያት የሆኑት ኤሌክትሮላይቶች እንደ ፖታሲየምና ማግኔዚየም አይነት ኤሌክትሮላይቶች እጥረት ይኖራል። የኮኮናት ውሃ ግን ስርዓትን በማናጋ መንገድ ያጧቸውን ኤሌክትሮላይቶች ለመተካትና ለማደስ ይጠቅማሉ። የእግር ቁርጥማትን ለማስታገስ የተሻለው የመውሰጃ ሰዓት መቼ ይሆን? የኮኮናት ውሃ ተግባር ለማበረታታት በቀን ጊዜ ወይም ከምኝታ በፊት መውሰድ ይኖርብናል። አንድ ብርጭቆ የኮኮናት ውሃ ከምኝታ በፊት ወይም ከእንቅስቃሴ በኋላ መውሰድ የኤሌክትሮላይቶች መጠንን ለመተካት እና የምሽት ጊዜ ቁርጥማትን ለመከላከል ይጠቅማል። ምንም እንኳ የኮኮናት ውሃ ጤናማ ሴፍ ቢሆኑም የኮኮናት ዋን አዘውትረው የሚወስዱ በእድሜ የገፉ ሰዎች የኮኮናት ዋ ከፍተኛ የፖታሲየም መጠን ስላለው ስር የሰደደ የኩላሊት በሽታና አንዳንድ የልብ ችግሮች ያሉባቸው ሰዎች አዘውትረው ከመውሰዳቸው በፊት ከሐኪማቸው ጋር መወያየት ይኖርባቸዋል። ሌላው ምግብ አልመንድ ነው። አልመንድ ከሌሎች ከፍተኛ ማግኔዚየም መጠን ካላቸው ምግቦች ለየት የሚያደርገው የተመጣጠነ ኒውትረንቶችን አብሮ ስለሚደግፍ ነው። አልመንድ ማግኔዚየም ብቻ የያዘ ሳይሆን ቫይታሚን ኢ፣ ጤናማ ቅባ የእጽዋት ፕሮቲን እና ካልሲየምን ይዘዋል። ሁሉም እነዚህ ንጥረ ነገሮች የደም ዝውውርን ያፈጥናሉ፣ ብግነትን ይቀንሳሉ፣ የጡንቻ ማገገምን ሂደት ይመልሳሉ፣ ለጡንቻ ተግባርም ይረዳሉ። እንዴት ቫይታሚን ለጡንቻና ለእግር ጤና ይጠቅማል የሚለውን ስናይ ቫይታሚን ኤ ኃይለኛ ጸረ ኦክሲደንት ሲሆን የጡንቻ ሐዋሳትን ከኦክሲዴቲቭ ጉዳት ይጠብቃል። በተለይ ደግሞ ባረጁ ወይም እድሜያቸው እየገፉ ባሉ ሰዎች ጡንቻዎች ላይ ቫይታሚን ኤዎች ጉዳቱን ለመከላከል ይጠቅማሉ፤ ምክንያቱም እነዚህ ጡንቻዎች ለብግነትና ድካም የተጋለጡ ስለሆኑ። ቫይታሚን ኤ ጤናማ የደም ዝውውር እንዲኖር ይረዳል። ይህም ኦክስጅንንና ንጥረ ነገሮች ወይም ኒውትረንቶችን ለጡንቻዎች እንዲደርስ ይረዳል። ይህም የጡንቻ መኮማተር ቁርጥማትን እንዲቀንስ ይረዳል። አልመንድ ወሳኝ ማዕድናትን በመተካት የጡንቻ ሁኔታን በምሽት በማረጋጋትና ለምሽት ጊዜ ቁርጥማት መቀነስ ይረዳል። የአንድ እጅ ግማሽ ያክል አልመንድን በእኩለ ቀን መውሰድ ከእንቅስቃሴ ጋር የተያዘን ቁርጥማት ይቀንሳል። ትንሽ የአልመንዶችን ከተቻለ ከእርጎ ጋር እና ፍራፍሬዎች ጋር ከምኝታ በፊት መውሰድ ሙሉ አዳር ጡንቻ ዘና እንዲል ይረዳል። በተለይ የምሽት የእግር ቁርጥማት ላለባቸው ሰዎች በጣም ይረዳል። በቀን ከ10 እስከ 15 አልመንዶችን መውሰድ በቁርጥማት ላይ ለውጥ ለማምጣት ይረዳል። የምንወስደው አልመንድ ደግሞ ጥሬ የሆነ ሮው፣ ወይም ደግሞ ደርቆ የተቆላ ከጨው ነፃ የሆነ አልመንድ እንዲሆን ይፈለጋል። ሌላው ምግብ እርጎ ነው። እርጎ ጣፋጭ፣ ተስማሚ፣ በቀላሉ የሚዋሃድ እና የካልሲየም መገኛ ምግብ ነው። እርጎ ከሌሎች ካልሲየም ካላቸው ምግቦች እንደ አሳ፣ አረንጓዴ ቅጠል ያላቸው አትክልቶች በምን ይለያል? እርጎ ከአሳ በተለየ መንገድ ቀለል ያለ ዘርፈ ብዙ አማራጮችን ይሰጣል። ከአትክልቶች ጋር ሲወዳደር ደግሞ የተሻለ በቀላሉ የሚመጠጥ ካልሲየምን ይሰጠናል። እርጎ ቫይታሚን ዲም አብሮ ስላለው የካልሲየም መመጠጥንም በዛው ይደግፋል። በአንድ ድንጋይ ሁለት ወፍ ማለት ነው። እርጎ በተለይ የግሪክ እርጎ በፕሮቲን የበለጸገ ነው። የጡንቻ ፋይበሮችን ወይም ህዋሳትን ለመጠገን ይረዳል።

ለጥንካሬም ይጠቅማል። እነዚህ ነገሮች እያረጀላል ለእግር ወይም ለደካማ እግር ወሳኝ ናቸው። በተጨማሪም እርጎ በጠቃሚ ባክቴሪያ ወይም ፕሮባዮቲክስ ስላለው ለአንጀት እና ለሆድ ጤና ይጠቅማል። በተዘዋዋሪም የተሻለ የንጥረ ነገሮች መመጠጥን ስለሚደግፍ ለእግር ቁርጥማት መከላከል ይጠቅማል። ላክቶዝ ኢንተሮላንስ ወይም የላክቶዝን መቋቋም ችግር ያለባቸው ሰዎች የግሪክ እርጎን መጠቀም ይችላሉ፣ ዝቅተኛ ወይም ነጻ ስለሆኑ፣ ወይም ሌሎች የካልሲየምና የቫይታሚን ዲ ምንጭ የሆኑ ምግቦችን መጠቀም ይችላሉ እንደ አማራጭ። እርጎ እንዴት የምሽት ቁርጥማት ይቀንሳል ሚለውን ስናይ ካልሲየም ቀጥተኛ የሆነ የጡንቻ ኤግዛይቲቪሊቲ የማረጋጋት ሚና አለው። በተለይ እረፍት በምንወስድበት ጊዜ ትንሽ እርጎ ከአልመንድ ጋር በምሽት ጊዜ መውሰድ ጡንቻን የነርቭ ስርዓትን ዘና በማድረግ በቀላሉ እንቅልፍ እንዲወስዳችሁ እንዲሁም ሙሉ ሌሊቱን ከቁርጥማት የጸዳ ሌሊት እንዲኖራችሁ ይረዳል። ሌላው የምግብ አይነት እንቁላል ነው። እንቁላል ለምሽት እግር ቁርጥማት ማስታገስ በጣም ወሳኝ ነው ምክንያቱም በቫይታሚን ቢያስራሁለት መጠኑና ከፍተኛ ጥራት ባለው የፕሮቲን መጠኑ ነው ወሳኝ የሆነው ቫይታሚን ወይም ቫይታሚን ተግባር ላይ ወሳኝ የሆነ ሚና አለው። የቀየደ መዋሳት ዋሳት መመረዝ ዙሪያ ጠቃሚ ሲሆን እነዚህ ተግባሮችም ኦክስጅንን ወደሚፈለግበት ቦታ ለማድረስና የጡንቻን እንቅስቃሴ ለመቆጣጠር ይጠቅማሉም። ያለዚህ ወሳኝ ቫይታሚን ጡንቻዎች በትክክል ያለ መስራት የነርቭ መጠጥ ቁርጥማት በምሽት ጊዜ አዘውትሮ ይፈጠራል። ስለዚህ እንቁላል ለምሽት ጊዜ የሚፈጠርን ቁርጥማት ለማስታገስ አሪፍ ነው ማለት ነው። ለዓለም አስፋት በእንቁላልና በቫይታሚን ቢ12 በእግር ዙሪያ ላይና በነርቭ ዙሪያ ላይ በቅርቡ የተሰሩ አዲስ ቪዲዮዎች ስላሉ እያዩአቸው እነሱም ማየት የተሻለ ይረዳቸዋል። ሌላ አሳዎችን መመገብ ነው፣ እንደ ሳልመን እና ሳርዲን አይነት አሳዎች። እነዚህ አሳዎች በጤናማ ኦሜጋ ስሪ ቅባት የተሞሉ ስለሆኑ የጡንቻዎችንና የመገጣጠሚያዎች ብግነትን ይቀንሳሉ። የጡንቻና የመገጣጠሚያ ብግነት ደግሞ ስር ለሰደደ ቁርጥማትና መግረር ያጋልጣሉ። አሳዎች ጥሩ የቫይታሚን ዲ መጠንና የካልሲየም መጠን ይለግሱናል። ሁለቱም የጡንቻንና የነርቭን ተግባር ለማሳለጥ በጣም ይጠቅማሉ። በተለይ ደግሞ ያረጀ አካል የኦሜጋ ስሪ ቅባት እንዴት የእግር ቁርጥማትን ይቀንሳል የሚለውን ስናይ ኦሜጋ 3 የብግነት አምጪ ኮምፓውንዶችን መመረት ይቀንሳል። ባይቀነሱ ደግሞ ነርቭን የሚረብሹ የሚጠዘጥዙ፣ ጡንቻን የሚያገሩ ነበሩ ማለት ነው። የእግር ቁርጥማት ከመገጣጠሚያ ህመም ጋር አብሮ ያጋጠመው ሰው ኦሜጋ ስሪ ሁለት ተግባራትን ይሰጡታል። ይህም ቁርጥማትን ያመጣውን ብግነት መቀነስ ሲሆን፣ ሌላው ደግሞ እንቅስቃሴዎችን የገደበውና በምንንቀሳቀስበት ጊዜ የሚሰማን መጥፎ ስሜት ያጠፋል። የካልሲየም እጥረት ላለባቸው ሰዎች የሳርዲን አሳዎች ከፍተኛ መጠን ያለው የካልሲየም መጠን ይለግሳሉ። ካልሲየም የውስጥ አካላት ጡንቻዎች እንቅስቃሴ ወይም ስሙዝ መሰል ኮንትራክሽን ለማስቸል ወይም ለማፍጠን ከማግኒዚየም ፖታሲየም ጋር አብሮ ይሰራል። በሰውነታቸው ውስጥ ያለ በቂ ካልሲየም መኖር በትክክል ስራቸውን መስራት ይሳናቸዋል። ቫይታሚን ዲ ሰውነታችን ካልሲየምን መምጠጥ እንዲችል ይረዳል። ለነርቭ ስርጭትና ለጡንቻ ተግባር ጉልህ ሚና አለው። የቫይታሚን ዲ ጥረት ሲኖር ለጡንቻ መድከም መባባስና ለእግር ቁርጥማት መኖር አስተዋጽኦ ያደርጋል። አሳዎች ደግሞ የቫይታሚን ዲ ምንጭ ናቸው። አሳን መመገብ በኦሜጋ ስሪ ጸረ ብግነት ባህሪው ጡንቻን በሚረዱ የካልሲየምና የቫይታሚን ዲ ይዞታው በምሽትም ሆነ በቀን ጊዜ የእግር ቁርጥማትን ለማብረድ ይጠቅማል። በሳምንት ሁለት ጊዜ አሳን መመገብ ይህን ቁርጥማትን ለማብረድ ይጠቅማል። አሳን የማይመቻቸው ሰዎች ደግሞ ምንም እንኳ የካልሲየምና ቫይታሚን ዲ መጠን ባይኖረውም ሌሎች አሳ የሚሰጠውን ጥቅሞች የሚሰጡ የአሳ ዘይት ሰፕልመንቶችን መውሰድ ይቻላል። ሌላው የዱባ ፍሬ ነው። የዱባ ፍሬን አትናቁት። ጥሩ እፎይታ ለእግር ቁርጥማቶቻችሁ ይሰጣችኋል። ከፍተኛ የተፈጥሮ ማግኔዚየም መጠን አለው። የአንድ እጅ ግማሽ መጠን ያለው የዱባን ፍሬ መውሰድ በቀን የሚያስፈልጋችሁን የማግኔዚየም መጠን 40% ይለግሳችኋል። ይህም ጠንካራ የእግር ቁርጥማትን ከሚዋጉ ምግቦች አንዱ ያደርገዋል። የዱባ ፍሬ ማግኔዚየም ለምን ጠቃሚ ሆነ? የዱባ ፍሬ በቀላሉ የሚልም የእጽዋት መዋቅር ያለው ማግኔዚየምን ይሰጠናል። ይህም የነርቭ ሲግናሎችን ወይም ስርጭቶችን ለመቆጣጠር፣ የጡንቻ እንቅስቃሴን ለመቆጣጠር ይረዳል በተለይ የእግሮቻችን ጡንቻዎችና ነርቮች። የዱባ ፍሬ ለጥሩ እንቅልፍ መኖር ይረዳል፣ የምሽት ቁርጥማትን ይከላከላል። የዱባ ፍሬ ከማግኔዚየም በተጨማሪ ትሪፕቶፋን የተባለ አሚኖ አሲድ በመያዙ ሴሮቶኒንና ሜላቶኒን የተባሉትን መመረት ያበረታታል። ሴሮቶኒና ሜላቶኒንም ለተሻለ የእንቅልፍ ጥራት ይጠቅማሉ። ይህም የዱባ ፍሬን በምሽት ቁርጥማት ለሚሰቃዩ፣ በቁርጥማቱ ከእንቅልፍ ለሚነቁ፣ እንቅልፍ ለመተኛት ለሚቸገሩ ሰዎች ተመራጭ አድርገዋል። የዱባ ፍሬ ማግኔዚየም ከማግኒዚየም ሰፕሊመንት የተሻለ ነው። ምክንያቱም ከዱባ ፍሬ አይነት ምግብ የሚገኘው ማግኔዚየም በቀላሉ የመመጠጥ አቅም አለው። እንዲሁም ከሌሎች ጠቃሚ ንጥረ ነገሮች እንደ ዚንክ፣ ጤናማ ቅባትና ጸረ ኦክሲደንቶች ጋር አብሮ ይመጣል ወይም ይመጠጣል። የተሻለ ጥቅምን ለማግኘት የዱባ ፍሬ እንዴት እንጠቀመው ለሚለው መልስ፣ የተሻለ ንጥረ ነገርን ለማግኘት የምትገዙት የዱባ ፍሬ ጨው የሌለው ወይም አንሳልትድ የሆነ ደርቆ የተቆላ ወይም ጥሬ ሮው የሆነ መሆን አለበት። ይህን በመፍጨት ወይም የተፈጨውን የዱባ ፍሬ ከአጃ ሾርባ ከእርጎ ወይም ከቅጠላቅጠሎች ወይም ሳላድ ጋር በመነስነስ መመገብ ይቻላል። ከምኝታ በፊት አንድ ማንኪያ ሙሉ መውሰድም ለጥሩ እንቅልፍና በምሽት ጊዜ ለሚኖር የእግር ቁርጥማት መጥፋት ይረዳል። የዱባ ፍሬ በማግኒዚየምና ጤናማ ቅባት ይዘቱ ለነርቭ ጤና ይረዳል። የእግር መጠዝጠዝን፣ መደንዘዝን፣ የመውጋት ስሜት ይቀንሳል። የእግር መረጋጋት ችግርን ይከላከላል፣ ያበርዳል። ሌላው ምግብ ቆስጣ ነው። ቆስጣ ከሌሎች አትክልቶች በተለይ የምሽት እግር ቁርጥማትን ለማስታገስ ይረዳል። ቆስጣ ኃይለኛ፣ የተሻለ መጠን ያለው ማግኒዚየምን ይሰጠናል። ቆስጣ የተፈጥሮ ናይትሬቶችንም ይሰጠናል። ናይትሬት በተለይ ወደ እግር የሚሄደውን የደም ዝውውር ይጨምራል። ቁርጥማት ወደሚበረታው ወደ ታችኛው የእግር ክፍል ማለት ነው። ናይትሬቶች እንዴት ተደጋጋሚ የእግር ቁርጥማትን ይቀንሳሉ? ናይትሬቶች ኮምፓውንድ ሲሆኑ ሰውነታችን ናይትሬቶችን ወደ ናይትሪክ ኦክሳይድ ሞለኪውል ይቀይራቸዋል። ናይትሪክ ኦክሳይድ ደግሞ የደም ወሳጅ የደም ስሮችን እንዲሰፉ በማድረግ ወደ እግር የሚሄደውን የደም መጠን ይጨምራል። የተሻለ የደም ዝውውር አለ ማለት የተሻለ የኦክስጅንንና የተሻለ የንጥረ ነገሮች መጠን ለጡንቻዎች ያደርሳል። ይህ ሂደት ለተሻለ የጡንቻ ድካምን መኮማተርን ችግርን ለማስወገድና የጡንቻ የማገገም ሂደትን ለመደገፍ ይረዳል። በተለይ ደግሞ ደካማ የደም ዝውውር ባላቸው ሰዎች ላይ ቆስጣ የምሽት የእግር ቁርጥማትን ለማብረድ የሚጠቅም ሲሆን ማግኒዚየምን በመያዙ ለጡንቻ ዘና ማለት፣ ለነርቭ ስርዓት መስተካከል ወይም ሚዛን መጠበቅ የሚጠቅም ሲሆን ይህም ሰላም ላለው እንቅልፍ ይረዳል። ቆስጣን በምሽት መውሰድ ሀሪፍ ነው። ቆስጣ ዝቅተኛ የሶዲየም ከፍተኛ የፖታሽየም መጠን ስላለው የደም ግፊትን ሳይጨምር ለኤሌክትሮላይቶች ምጥጥን ይረዳል። ይህም ሶዲየምን ለተከለከሉ ሰዎች አሪፍ ነው። ለልብ ጤናና ለጡንቻ መረጋጋት ይጠቅማል። ሌላው አቮካዶ ነው። አቮካዶ የምሽት የእግር ቁርጥማትን ያስታግሳል። አቮካዶ ፖታሲየምና ማግኔዚየምን ስለያዘ ለጥሩ የጡንቻ ተግባር ይረዳል። አንድ አቮካዶን መመገብ የተሻለ የፖታሲየም መጠንና እንዲሁም የነርቭ ጤናን የሚደግፉ ብግነትን የሚቀንሱ ጤናማ ቅባትን ይለግሰናል። የአቮካዶ ጤናማ ቅባት የጡንቻ ጤናን እንዴት ይደግፋል? አቮካዶ በሞኖዋንሳቸሬትድ ቅባት የተሞላ ሲሆን ለጡንቻ መግረር ለነርቭ ችግር የሚዳርጉትን የሰውነት ብግነትን ይቀንሳል። ይህ ጤናማ ቅባት ለቫይታሚን ዲ መመጠጥም ይጠቅማል። ቫይታሚን ዲም ለካልሲየም ምጥጥንና ለጡንቻ እንቅስቃሴ ይረዳል። ማግኔዚየም እንደ ፖታሲየም ሁሉ ለጡንቻ ቁርጥማት መቀነስ ይረዳል። ማግኔዚየም በተፈጥሮ ጡንቻን ዘና የሚያደርግ ነው። ቁርጥማት የሚያመጡትን የነርቭ ሲግናል መለቀቅ ስለሚያመጣጥን ቁርጥማትን ለመከላከል ይጠቅማል። አቮካዶ የመገጣጠሚያ ህመምን፣ ብግነትን ለማስታገስ ይጠቅማል። የአቮካዶ ጤናማ ቅባት ፋይቶስቴሮልስ የተባሉ ኮምፓውንዶችን፣ ሉቲ የተባለ ፀረ ኦክሲደንትን በመያዙ የመገጣጠሚያ ብግነትንና የመገጣጠሚያ መግረድ ችግርን ለመቀነስ ይጠቅማሉ። ስለዚህ የእግር ቁርጥማትንም የመገጣጠሚያ ችግርም ለመፍታት ይረዳል አቮካዶ ከተለያዩ ምግቦች ጋር በማዋሃድ መውሰድ ይቻላል። በተለይ ደግሞ ማግኒዚየም እና ካልሲየም ካላቸው ምግቦች ጋር አብሮ መውሰድ አቮካዶ የሚሰጠውን ጥቅም በእጅጉ ይጨምረዋል። አቮካዶ ከፍተኛ የፖታሲየም መጠን ስላለው ስለ ሰደደ የኩላሊት ችግር ያለባቸው ሰዎች ጥንቃቄ ማድረግ አለባቸው። በሳምንት ሶስት ጊዜ ግማሽ አቮካዶን መመገብ ለዚህ ችግር እፎይታን ለማግኘት ይረዳል። ሌላው ምግብ ሙዝ ነው። ሙዝ የተፈጥሮ የኤሌክትሮላይት ክኒን በመባል ይታወቃል። በፖታሲየም ይዘቱም ታዋቂ ነው። ፖታሲየም የጡንቻ እንቅስቃሴን ለማመጣጠን፣ የነርቭ ሲግናል ፍሰትን ለመቆጣጠር ይጠቅማል። በተለይ በምሽት ጊዜ የፖታሲየም መጠን መቀነስ ለተደጋጋሚና ኃይለኛ የእግር ቁርጥማት መፈጠር አንዱና ዋነኛው ምክንያት ነው። እድሜ እየገፋ ሲመጣ በተፈጥሮ የሰውነት ፈሳሽ መጠን እና የጡንቻ መጠን እየቀነሰ እየቀነሰ ይመጣል። ይህን ችግር ለመፍታት ሙዝ የተሻለ ነው። ፖታሲየም እንዴት ቁርጥማትን ይቀንሳል? የሚለውን ስናይ የፖታሲየም መጠን ሲቀንስ ጡንቻዎች ለነርቭ ስርዓት የሚሰጡት ምላሽ ይጨምራል። ይህ ደግሞ ያልተለመደ ከቁጥጥር ውጭ የሆነ የጡንቻ እንቅስቃሴ ይፈጥራል፣ ለቁርጥማትም ይዳርጋል። ፖታሲየም ጡንቻዎችን የተረጋጉ ለማድረግና ችግሮችን ለማስወገድ ከማግኒዚየም እና ከሶዲየም ጋር አብሮ ይሰራል። አንድ መካከለኛ መጠን ያለው ሙዝ 400 ሚሊግራም ያክል ፖታሲየም ይሰጠናል። ይህም ለጤናማ የጡንቻ ተግባር ጠቃሚ ነው። ሁሉም ሙዞች እኩል ጥቅም የላቸውም። ትልቅና የበሰለ ሙዝ ከፍተኛ የስኳር መጠን ሲኖረው በደንብ ያልበሰለ ሙዝ ግን ከፍተኛ ስታርች ስላለው ለደም ስኳር መጠን ይጠቅማል። የስኳር በሽታ ላለባቸው እና ካርቦሃይድሬትን ለተከለከሉ ሰዎች በደንብ ያልበሰለ ሙዝ ያልተጋነነ ስኳር፣ ነገር ግን ከፍተኛ የፖታሲየም መጠን እንዲያገኙ ይረዳቸዋል። ሙዝ ለምሽት የጡንቻ ቁርጥማት፣ በነርቭ ችግር ምክንያት ለሚኖር ምቾት ማጣት የተሻለ ፎይታን ይለግሳል። ፖታሲየም የጡንቻን እንቅስቃሴ ሲደግፍ፣ የሙዝ ቫይታሚን ቢ ሲክስ ደግሞ ለነርቭ ተግባር ይጠቅማል። ሙዝ ጤናማ ቢሆንም ከፍተኛ የስኳር መጠን ላለባቸውና የኩላሊት ችግር ላለባቸው ሰዎች ሙዝና ዘውትሮ ከመውሰዳቸው በፊት ከሐኪሞቻቸው ጋር መምከር ይኖርባቸዋል። ስለዚህ የስኳር በሽታ ወይም የኩላሊት ችግር ያለባቸው ሰዎች ፖታሲየምን ማግኘት ከፈለጉ እንደ አማራጭ አቮካዶንና አረንጓዴ ቅጠል ያላቸው አትክልቶችን መውሰድ ይቻላል። ውድ አድማጮች፣ ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ እኛንም ለተሻለ ስራ እንዲያበረታታ ላይክ፣ ሰብስክራይብ ይደረግ። ቀጣይ ቪዲዮ ምን ይሰራላችሁ? እንዲሰራው የምትፈልጉትን ሀሳብ ኮመንት ሴክሽን ላይ ያስቀምጡልን። ብዙሀኑ የጻፈውን እንሰራላችኋለን። በምንለቅበት ጊዜ መረጃ ቶሎ ቶሎ እንዲደርሳችሁ የኖቲኬሽን ደወልን ተጫኑ። ተመሳሳይ ቪዲዮዎችን በቀላሉ ለማግኘት ከስር ዲስክሪፕሽን ሴክሽን ላይ ሊንኩን አስቀምጠናል፣ ተመልከቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።